አይደለም ለፋሚሊ ግን አላቸው ባላ ፋሚሊ አላቸው። እኔ እሱን ማለት ነው በጣም ነው የምወደው ጡንብሉል ማለት ነው ግን እኔ ውዶች ብዙ እኔ ውዶች ማለት ነው

ዙሬስ አሁን መስመር መስመር መያዝ አለብኝ። ለምን ለምን ለምን ለምን ማለት አለብኝ ነው ማለት አለብኝ። ደሞ ሁሌ እሺ ማለት የለብንማ፣ አይሳና። አረ ባክሽ የምርሽን ነው፣ እኔ ነገርኩሽ እኮ

እነሱን እንኳን እዛ ሚዲያ ላይ ሲያይም ያስጠላሉ። ታይ በቃ እንደዛ አትበይ እንደዛ አይባልም። ሰው ሰው ሁሉ አንድ ነው። የመላጣ ልጅ እንደዛ አይባልም ሲጀምር ሰው ከተባለ ሰው ከተባለ የሆነው እንቺ ማብቴሽ ነው። ኦኬ አትሳደቢ፣ ግን እኔ ምልሽን ስሚ እኔ አሚናም ማለት ነው። አንድ ቀን ፎሮፌሌን ብቻ በአይኖ አይታ ደንግጣ ፎሮፌሌን ያስቀየርኩ ሰው ነኝ። አሁን ደግሞ ብዙ ሰዎች እንደኔ ካልመጣችሁ እኔ ሳኔ አይደለም እያልኳቸው፣ አሁን ጻሮ ታደርጋሉ። አንቺ ራስሽ ፎርፌልሽን ቀይረሽ ወደኔ ትመጫለሽ። አሱም እንደዛ ቡርቴም እንደዛ ማለት ነው። ጦንቃይ ነሽ? እሴ ያው ጦንቃይ ነኝ። ደይህና አድናቂነት ሳይሆን በግዴታ ማስገደድ ነው። እኔ እንደውም በግዴታ አስቀይራቸዋለሁ። እኔ ቤት የምትግቡት ፎርፌል ካልቀይራችሁ አትግቡ ብዬ በግዴታ አስቀይራቸዋለሁ። አንቺ ራስሽ ትቀይራለሽ፣ እየነግርኩሽ ነው። እኔ ቤት የምትመጡት ማርኪ ኤንድ ፕሮፋይል አድርጋችሁ ካሙን ካሙን ይላችኋለ። ከዛ ይቀይሩና ይመጣሉ። ይህ እየነግርኩ ነው። ማቺ ሆና ታዲያ ፕሮፋይል ማቺ አድርጉ። በያ ባይዘዌ ማርኪዬ ፎቶን እና ሳሱን በጣም ይችላል። እኔን እንግራችሁ ብዬ ነው፣ በጣም ነው የሚችለው። ቶ ቶ እንጨት እየወገው ነው አንቺ ዝም በይ፣ የተከበረ ሰው ነው። እንደዛ አትበይ። የምን ቂጥ ነው የምታወሪ? ቂጣ በዛ ላይ ኮራጃ፣ ሁሉ ነገር ኮረጃ፣ ፎቶን መነሳት ኮረጃ፣ አረባ ከሽምርሽ ነው ኮረጃ። እራሱ በስተክክል መነሳቱ ዋው ነው። እሺ የሚቆንጆ እሱ ላይ እንዳት መጭብኝ፣ እሱ ላይ እንዳት መጭብኝ፣ የነገርኩሽ ነው

ግን እኛ ከሰኒ ጋር ነው ያወራነው። እናቱ ንግስቷ የሚበልጥ የለም። ወደድሽም ጠላሽም ንግስቷ

እኔ ተቀየርሽ የሚል ሰው እንዴት! ምን ማለት ነው? ተቀየርሽ ኔ እኮ አሁኑ ቦታዬ ነው አሉ። የኔ ቆንጆ ማር እግዚአብሔርን እንደዛ አትበይ። ወጋው የተወጋ ደህና ይሁኑ እንጂ ቢትአርፈስ ተቀመጪ ሐቢብት ማንም የሚቀበልሽ ሰው የለም። ያንቺን አስበን እኔ አሁን እኔ ቤት በጣም ብዙ ፎርጋ ፎርጋ ፎርጋ ፎርጋ ፎርጋ ፎርጋቦች ይኖራሉ። አይኖ እሱ ትክክል ነሽ። ይኖራሉ በዛ ምርቃት ይኖራሉ። ለምን ይበቃሻል? እኔ ቆንጆ ስቅ ስቅ በአንቺ በነገራችን ላይ ነው። አቤት አቤት አንቺ አነጋገር እኮ ምን ማለት ፈልገሽ ነው? እኔ አነጋገር እኮ ሰው እኔ እኮ ብዙ ሰዎችን እየለቃቀሱ ሰው ሁሉ ቀን ሙሉ ያስቃል፣ እንደጅል ማለት ነው

ይሄ አሁን እውነት የውሸት ነገር ሁሉም ነገር አጥፊና ወደ ብርብር የምን ውሸት የለም። አሁን ከዚህ ቀን ጀምራችሁ እየለቃቀሳችሁ እኔ ጋር እንድትመጡ ይለቃችኋለሁ። አስመስ ነገር ማለት ነው። ማንሽም አይመጣም። ሰኔ ማለት እውነት ከሄድሽ ማለት ነው። እኔ እንደውም ፋሚሊ ሲሜ ራሱ አወጣለሁ፣ ከዚህ በኋላ ማለት ነው። ምን ፋሚሊ እንደሆነ ያወጣል እናንተ ቶሎ የሚያለቅስ ፋሚሊ በይሽ፣ የዱካካ ፋሚሊ ብለሽ ውጭሰ፣ ወይ ቶሎ ቶሎ የሚያለቅስ ወይ ዱካ ፋሚሊ ዱካካ ይሻላል። ያን ዱካካ ማለት ያን ምንም ወይ እንዲበይ ወይ ሶስት ቀን ጠብቶ አራት ቀን የሚመጡ ፋሚሊ ምንም